አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችው የእስማኤል ፈርኒቸር ቤተሰብ እንዲሁም የውስሚናያዊ ቤተሰብ እንዴት ናቸው? አባይ እኛ ጋር አልሐምዱሊላህ። ሰሞኑን እንግዲህ ቃል በገባሁላችሁ መሰረት ኢንሻአላህ ቀን በቀን አዳዲስ ቪዲዮዎች ልለቅላቸው አስቤያለሁ። እናንተ ግን እንታበረታቱኝ። እኔ እዚህ ጋር ቪዲዮ ሳመጣላችሁ አቀናበሬም ብዬ ይጠቅማቸዋል ብዬ ለእኔም ለእናንተም ጥቅም ነው ብዬ ነው የማመጣው። እና እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንታበረታቱኝ ይፈልጋለውኝ፣ የበለጠ እንድሰራ ስለሚያበረታታኝ ማለት ነው። እና ውዶቼ ዛሬ እንግዲህ የሁለት ልጆችን ወደ ጭፍራ ከተማ የሚሄድ የሁለት ጓደኛሞች እቃዎች ተመሳሳይ እቃዎችን እጅላችሁ መጥቻለሁኝ። በጣም የሚያማምሩ በጣም ቆንጆ ማለት ነው። እንሻላ እስከ መጨረሻው ድረስ ተመልከቱት። እናንተ ብዙ አዳዲስ ነገራቶችን አሳያችኋለሁኝ። እዚህ እንግዲህ ወደ እኛ ጋር ወደ እስማይል ፈርኒቸር ጋር ስትመጡ እንደዚህ አዳዲስ እቃዎችን እናሳያችኋለን። በዛ ላይ ጥራታቸውን የጠበቁ ኳሊቲ የሆኑ እቃዎችን ታገኛላችሁ ማለት ነው። በዛ ላይ ደግሞ አሟልተን እንሰጣለን። እንደ እርሶ ፍላጎት ነው ማለት ነው። ፍራሽም፣ ትራስም፣ ምንጣፍም ሁሉንም ከታዘዝን በዚህ አጋጣሚ ምንም የምናጎለው ነገር የለንም። እዚህ ጋር የአልጋፍ ትራስ አላቸው። ሁለቱም ተመሳሳይ ስለሆነ የአንድ ሰውን የዘረጋው ቦታ እንዲበቃኝ። ይሄ የላባ ፍራሽ ነው። የላባ ፍራሽ እንግዲህ ብዙዎቻችሁ ታውቁታላችሁ። በጣም ምቾት አለው ለእንቅልፍ። ግን የታሸገ ነው በወረቀት መፍታት አልፈለግኩም፣ እንዳይቆሽሽባቸው ነጭ ስለሆነ ማለት ነው። የላባ ፍራሽ እና ቆንጆ ትራስ ነው ለአንገት ማመም፣ ለሁሉም ማለት ነው። በጣም ምቾት አለው እንደዚህ ከሁለት ቤቢ ሁለት ትራስ ከሁለት ቤቢ ጋር ነው። አንድ ቤቢም ለአልጋ በቂ ነው፣ ግን ይሄ እነሱ ትእዛዝ ስለሆነ ነው እላቸዋለሁ። ውዶች እቺ መዋቢያ ደግሞ ለመቀመጥ በጣም ከመቸኮል የተነሳ አቧራ ላይ ነው የተቀመጥኩት። ወንበሯ በጣም ነው የተመቸችኝ። እና እንደዚህ እንግዲህ ለሴቶች በተለይ እንዲህ ቁጭ ብለው ተረጋግተው ፏፏ ማለቻ እንኳን ልንወጣ ለማየት ፈልገን ይቅር እና ደብሮን ደብሮ ለራሱ ቁጭ ለማየት እንፈልጋለን። እንደዚህ አይነት ቦታ እና ደስ ይላል። በጣም ነው የወደድኩት። የዋት ወንበሩ እንዴት እንደምትመች የሁለቱም ተመሳሳይ ነው። ወንበሩ ሁሉ እቃቸው በቃ ተመሳሳይ ነው። ሀዋይብ ደስ የሚለው ነገር እና ኮስሞ ደግሞ በጣም ነው የወደድኳት። ሁለት መሳቢያ እና ሁለት በር አለው። በተለይ በሩ ለብዙ ነገር ነው የሚጠቅመው፣ ለጫማ ሁሉ ብትፈልጉ የሚጠቅም ነው ማለት ነው፣ ሰፋፊ ስለሆኑ እና እንደዚህ እንግዲህ ሙሉን አሳይ አንድ ላይ ያልኩት ነው። ይሄ ደግሞ ማገዶው ቆጣቢ ምጣር ነው። ይሄ ነገር ማብሪያት ሄደብኝ አለሄዳ ትጨነቁም፣ ጭስና እንጨት ጭስና እሳት አይነካችሁም ማለት ነው። እኔም ቤት የምጠቀመው ነው። እና ደግሞ ባገኛችሁት በልቅም ቃሚ ሁሉ ነው በቃ። እዚህኛ አካባቢውም በሃይላንድ ሁሉ እየተጣለ ሀይላንድ አይደለ እሱን ሁሉ ቆስቁሰው የሚጋግሩ ሰዎች አሉ። እና በጣም ነው የገረመኝ። ማገዶም አታስቡ። ምንም አይነት ነገር አግበስብሳችሁ ስተጨምሩ እዛው ነው ሁሉን ነገሩን የሚጨራር ሰው እና ደስ ይላል ማለት ነው። እና ዝች ጋር ደግሞ ስመጣላችሁ እች አራት ተከፋች ቡፌ ነች። ቅልጥፍ ያለ ብዙም ጅግጅግ ያላለ እንደዚህ ደግሞ ቅልጥፍ ያለ እና ጽድት ያለ እንግዲህ ቡፌ ስትፈልጉ ወደ እስማኤል ፈርኒቸር መምጣት ትችላላችሁ። ሀባዬ እና ወዶቼ እንግዲህ እንደዚህ ቅልጥፍ ያለችው ቡፌ ነች። ዋንጫ አላት ከስር እግር ማለት ነው ስድስት ዋንጫ አለው እና እንደዚህ ከታች ደግሞ ሁለት መሳቢያ እና የምትፈልጉትን የምታስቀምጡበት ሰፋፊ በር አለው ማለት ነው። እንደዚህ አይነት ቡፌዎችንም ማዘዝ ትችላላችሁ። ቅልጠፍ ያሉ እነዚህ ዋጋቸው ከ28 ሺህ ብር ጀምረው ነው ማለት ነው። በአራት ተከፋች ሆነው ሲሰሩ ከዛ ጀምሮ ነው ወደ ላይ የሚሄዱት ማነው ዋጋቸው። እና እዚህ ጋር ደግሞ እንደምትመለከቱት ቲቪ ስታንድ አለን። ይህ ቲቪ ስታንድ ብዙ ጊዜ ነጭ በጥቁር ብዙ ጊዜ እናወጣለን። ይህ ቤት የምጠቀመው አይነት ቲቪ ስታንድ ነው ማለት ነው እና ይሄን እንደምትመለከቱት እንትኑ አርባ ሶስት ኢንች ከነሙሉ ዕቃ ነው። በነገራችን ላይ ቲቪ ሰሞኑን ምን ሆኖ ነው እንደዚህ የጨመረው? ሀባይ ደንግጭ ያለውኝ አይገልጸውም። እሺ በበፊት ተቀብዬ ተቀብዬ፣ ያው እንደዚህ አይነት ነገራቶችን ገዝታችሁ ሁለት አመት አንድ አመት ማስቀመጥ በጣም ነው የሚከብደው። ብዙ ጊዜ እንደዚህ ኤሌክትሪክ ምንድን ነው እነዚህን አይነት እንትኖች ብዙ ጊዜ ገዝታችሁ ማስቀመጥ ከአምስት ወር ከአራት ወር በላይ በጣም ከባድ ነው የሚሆነው እና ሪስክ ለመውሰድ ስለሚያስቸግረኝ አሁን እላችሁ ልገዛ ሄዳለሁ። ሌላ ታሪክ ውስጥ ገብቷል። ረመዳን መግቢያ እንኳን ሀያ ዘጠኝ ሺ ብር ምናምን የገዛሁት አርባ ሶስት ኢንች ከነሙሉ ቃ፣ አሁን በጣም ጨምሮ ሰላሳ ሶስት እንደዛ ገብቷል። እና በጣም እንደነገጥኩኝ ይላችኋለሁኝ። በዚህ አጋጣሚ እኔ ረመዳን መግቢያ ላይ ይቀንሳል ቲቪ ተብዬ ነበረ። ይቀንሳል ትንሽ ጠብቂ፣ አሁን ለበዓሉ ነው ለኢዱ ይሆናል ብዬ ነበረ። እንኳን ሊቀንስ እበስ ጨምሮ መጥቶ፣ እኔም ባለ ቲቪ ቤቶቹ ለራሱ ደንግጠዋል ማለት ነው። እንዴት እነዚህ እንደጨመረ አላውቅም። እና ለማንኛውም የዛሬ ቪዲዮን እየጨረስኩ ነው። እስሚና ልጅየው ደግሞ ልጁ አይታይት እያደረጉት ነው። የትጋ ያልተስተካከለ የተረሳ ካለ እዚሁ ቼክ አድርገን ነው እንግዲህ ሁሉንም የአንዷንም ጓደኛን ይዩት ውስጥ ላይ ዘርግተናል። የሁሉም ተዘረጋግቶ ነው ታይቶ ነው የሚሄደው እቃችን ማለት ነው። እና እነዚህ ፍላት አልጋዎች ደግሞ በጣም ነው የሚመቹት። ለማንጠፍ ብትሉ የአልጋ ልብስን ውበት ያወጣሉ። እኔ በጣም ወዳቸው፣ ቀለል ያሉ አልጋዎች ናቸው። እነዚህ አልጋዎች ደግሞ ከ27 28 ሺህ ነው አሁን ላይ የተሸጡ ያሉት ማለት ነው። ዋጋቸው በጣም በአስተያየት ነው እኛ ጋር እየሰራን ያለው ነው። ከሁለት ኮመኔ ነው ጋሁ ነው ማለት ነው። እና ይህን ይመስላል። ውስጥ ላይ ግን ቦታ በጣም አይመችም። ተመሳሳይ ነው ቀለሙ ምቃቸውም ተመሳሳይ ነው። በሰላም እንግዲህ መጥተው የሚኖሩበት ያድርጋቸው። ማሰራት ብቻ አይደለም፣ በእርግጥ እነሱ በቅርብ እመጣለን ብለዋል። ብዙ ጊዜ እንደዚህ አይነት እቃ አስገብታችሁ እዛ የምትቆዩ ከሆነ እናንተ በአመቱ በሁለት አመቱ ስትመጡ ሌላ ታሪክ ውስጥ ገብቶ ነው እቃው የምታገኙት ማለት ነው። እና ውዶቼ ልክ እንደሱ ፍራሽም፣ ትራስም ሁለት ቤቢም ሁለት ሁሉም አንድ አይነት ነው። በቃ ቲቪም ሁላቸው ምንም የሚለያይ ነገር የለውም እቃቸው ማለት ነው፣ አንድ አይነት ነው። ቅቡ ዲዛይኑ ሁሉ ነገር ማለት ነው። እና የረሳሁት እዚህ ቪዲዮ ላይ ሳላስገባ ምንጣፍ አላቸው፣ ተቆራጭ ምንጣፍ ለሁለት መኝታ ቤት አድርጌላቸዋለሁኝ። እሱንም በባለ ኮርኪው ማለት ነው። እና እንደዚህ አይነት ቀላል ቀላል ያሉ እቃዎችንም ማዘዝ ትችላላቸው ውዶቼ። እስኪ ሌላ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝ። ግን ቻናሉ ምንም እያበረታታችሁት አይደለም። እኔም እንግዲህ የቀን ቀን ውሎ ወይም ብዬ ዛንኛ ቻናሌ ላይ ወጠር ያለውን የስሚ የስራ ቻናሉ እየተረሳ ነው። ምን ሁናችሁ ነው? አረ ውዶች ተው፣ የሚሰራን ሰው አበረታቱላችኋለውን። ይህ ያለ እንግዲህ አላህ ከእኛ ጋር እቃ ተወስዳላችሁ ብሎ ያዘዘላችሁ አላህ ያለው ያለላችሁ፣ ያለልን ትወስዳላችሁ ማለት ነው። ትገበያያላችሁ ብሎ እና ይሄንን ይመስላል ሀዋይ ቤዛሬው። እነዚህ ልጆች በጣም ትግስት አድርገው በሰው ብር ጠብቀው፣ አላ ደግሞ እንግዲህ ከኛ ይወስዳሉ ብሏል። እና እንደዚህ ወቶላችኋል ማለት ነው። እና እኔ ጋ እቃ ያላችሁ ልጆች ሁላችሁም እንግዲህ በሰው ብር ጠብቁ፣ ትወስዳላችሁ ኢንሻአላህ። ያው የመቆየቱን ነገር ምንም ማድረግ አልቻልኩም ማለት እሺ። እኔ በጣም ይቅርታ በእጄም ማልሰራው ነገር ሆነብኝና እሽሽላለሁኝ ምንም እነሱ እያፈጠኑልኝ አለ ለሞ ቃ በጣም እየቆየ ነው እየወጣ ያለው ሻላ። እንግዲህ ከዚህ በኋላ ደግሞ የሚፈጥንበትን መንገድ እንሻላ እንፈጥራለን ብዬ ተስፋ አደርጋለሁኝ። ይሄ እስማኤል ተመችቶት ፈልሰስ ብሎላቸዋል። አልጋው ፍራሹ በጣም ምቾት አለው በነገራችን ላይ ማለት ነው እና እነዚህም ምጣር ቆጣቢ ማዘዝ የምትፈልጉ ማዘዝ ትችላላችሁ። ከኤሌክትሪኩ ምጣድ የተሻለ ይሄ ቆጣቢውን ነው በእኔ በኩል የምመክራችሁ ማለት ነው። ኮንዶም የምናምን ውስጥ የምትኖሩት ግን ያው የኤሌክትሪኩ ግድ ነው። ከዛ በዛ ግቢ ያላችሁ ልጆች፣ በተለይ ወደ ገጠር አካባቢ የሚጠጋ ክፍለ ሀገር ያላችሁ ልጆች ይህን ቆጣቢውን ዘዙት። ለምን ማብሪያት በጣም አስቸጋሪ ነው እኛ አገር ማለት ነው። እኔ በራሴ በማብሪያት አልጠቀምም እንደዚህ በማገዶ ነው የምጠቀመው ማለት ነው።